በግሸን ማርያም ምን ተፈጠረ? ፋኖች ሆ ብለው ወጡ። አርቲስቶቹ ምን ገጠማቸው? በሌሊት ሶስት ከገደላችሁ በቀን 30 ትገላላችሁ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም፣ ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ።

አመታዊ ክብረ በዓል በሰላም አደረሳችሁ። ኦርቶዶክሳውያን ባለማተቦች፣ ማምላክ ወላዲታ አምላክ የግሸኗ ማርያም በጓዳችሁ ትንጎዳ ጎድላችሁ፣ የጎደላችሁን ነገር ማምላክ ወላዲታ አምላክ ትሙላላችሁ፣ እንባችሁን የግሸኗ ማርያም ታብስላችሁ። ለደጇ ማምላክ ወላዲታ አምላክ አምባሰል ተራራ ላይ የምትገኘው መስቀሉ ያለበት ቦታ ላይ ማምላክ ወላዲታ አምላክ ቀጣይ አመት ሁላችንም እዛ እንድንሄድ

ማምላክ ወላዲት አምላክ ትፍቀድልን። አችሉም በተባላችሁበት ቦታ ማምላክ ወላዲት አምላክ ግርማ ሞገስ ትሁናችሁ። የግሸን ማርያም ባላችሁበት በስደት ያላችሁ ምቶቼ፣ ወንድሞቼ እግዚአብሔር አምላክ ለሀገራችሁ ያብቃችሁ። አሜን፣ አሜን፣ አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው።

ይደረግላቸው ለማለት ፈልጋለሁ። እንግዲህ ዛሬም እንደምትመለከቱት የደስታ ቀን የደስታ አባላችን ቢሆንም ዛሬም ጥቁር ልብስ ለብሼ ነው የመጣሁት። ኦርቶዶክሳውያን ባለማታቦች ወንድሜ ባሮክም አሁንም በእስር ቤት እየተንገላታ ይገኛል። ትናንት ፍርድ ቤት እንግዲህ ቀጠሮ ነበረው ሊያቀርቡት ግን ፍቃደኛ አይደሉም። እንግዲህ ዳኛው በ30 ሺህ ብር ዋስ እንዲፈታ ከተጠየቀ በኋላ እንግዲህ ውጪ ወጥቶ እንዲከታተል ከተባለ በኋላ እንግዲህ ለመልቀቅ ፈቃደኛ አይደሉም ማለት ነው። ሁላችሁም በጸሎታችሁ አስቡት። ማምላክ ወላዲተ አምላክ ዛሬ በቀኗ

ታሪክ ልሰራልን ይሆናል። ሁላችሁም ወንድሜ ባሮክን በጸሎታችሁ አስቡት። እንግዲህ ግሸን ማርያም ላይ ፋኖች እንግዲህ ሲዘምሩ፣ ከበሮ ሲመቱ በሳት እየተመለከትን እግዚአብሔርን ሲያመሰግኑ እየተመለከት እንገኛለን። እንደዚሁም አርቲስቶች የቀረ ማንም አርቲስት የለም። ሁሉም በምስጋና ነው የሚገኙት። እንግዲህ ግሸን ደብረ ከርቤ ላይ ከአንድ ሚሊዮን በላይ ኦርቶዶክሳውያን እንደተገኙና

በዚህ ሰዓት በሰላም ሁኔታ እያከበሩ እንደሆነ በዓሉ ያለው መረጃ ያመለክታል ማለት ነው። እሱንና አዳዲሱ መረጃዎችን ወደ እናንተ እናደርሳለን። እስከ መጨረሻው ድረስ ሰብስክራይብ እያረጋችሁ ተከታተሉን። ወደ ቪዲዮቹ ከዚህ በኋላ ቆፍጠን ኮስተር ብለን የጉልላቱ ስር ልጆች እንሁን፣ ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት ሶስት ከገደሉ በቀን ሰላሳ ይገድላሉ። ችግር የለም፣ ይሄ ቀን የሚመጣበት ጊዜ አለ። አሁን በታሪክ ውስጥ ኢትዮጵያ ታሪኳን ያበላሸች ሀገር እየሆነች ነው በዚህ ሁለት ዓመት።

ስለዚህ በዚህ ሁሉ ጉዞ ውስጥ ከዓለም ማንም የረዳን የለም። ለእኛ የረዳን እግዚአብሔር ብቻ ነው። ስለዚህ ወይ ራይ አሕዛብ ብቅድማ ይንቴነ ዳዊት ያለው ይህን ነው። በአይኖቻችን መጀመሪያ ኢትዝክር ለነ አበሳነ ዘትካት ነው

የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሣህልከ፣ ከጊዜው ምሕረት ይቅርታ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ፣ ብዙ በድለናል። የራሳችንን እናንሳ። የምንሰማው የኀጢአታችንን ውጤት ነው። የመራቃችንን ውጤት ነው። የመለየታችንን ውጤት ነው። ስለዚህ ይሄ የኀጢአታችን ውጤት ከሆነ እስመ ተመንደብነ ፈድፋደ፣ ብዙ በድለናል፣ ብዙ አቅፍተናል እንልና ከዚያ በኋላ አሕዛብ የፈሰሰውን የባሪያዎችን ደም በቀል

በአይኖቻችን ፊት ይመልከቱ ይላል እግዚአብሔር። እጁን አላነሳም ገና። እግዚአብሔር እኛን ሰማይት እያደረገ ነው። ገዳዮቻችንን ደግሞ የሚቀጣበት ብትሩ ሌላ ነው።

ለጎረቤቶቻቸው ሁሉ ሰባት እጥፍ መዘባበቻ ያደርግባቸዋል ይላል መጽሐፍ። እና የጸና እቺ ቀን ስክታልፊ ያያል። ይነጋል፣ የሌሊት የጨለማውን ይነጋል። የተሰደብንበት የተዋረድንበት፣ የተገፋንበት በታቦቱ ፊት ወንድሞቻችንን የሰዋንበት የሰማዕትነት ዘመን ያልፋል። የሐዋርያነት ዘመን፣ የእልልታ ዘመን፣ የዝማሬ ዘመን ይጀምራል። ስለዚህ ወንድሞቻችን ዛሬ እንዲህ ባይሞቱ ኖሮ መሞታቸው አይቀርም ነበር። ሰው ከተለካለት አያልፍም፣ ይሞታሉ። ግን ዛሬ ሰማዕታት

አንድ ወልዳ ስሞን አበዛችው አንድ ወልዳ ስሞን አበዛችው ከእኛ ጋር ነው ስትል አማኑኤል አለችው አንድ ወልዳ ስሞን አበዛችው አንድ ወልዳ ስሞን አበዛችው

መድኃኒት ነው ስትል ኢየሱስ አለችው። አንድ ወልድ ስሙን አበዛችው። አንድ ወልድ ስሙን አበዛችው። ንጉሥ ነውም ስትል ክርስቶስ አለችው። አንድ ወልድ ስሙን አበዛችው

ስሙን አበዛችው የመስቀሉ ፍቅር ሲገባን የመስቀሎ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሎ ፍቅር ሲገባን

ሰማንያ ሁለት ኪሎ ሜትር ርቀት ላይ በአምባሰል ወረዳ በሐይቅና በመቅደላ በደላንታና በየጁ መካከል በበሸሎ ወንዝ አዋሳኝ እጅግ ከፍተኛ በሆነ ተራራ ላይ የሚገኝ ገዳም ነው። በመስቀል ቅርጽ የተፈጠረው የግሸን ተራራ አምባሰል የተራራ አገር ነው።

እዚህም እዚያም በየቦታው ተራራዎች ተደራርበዋል። በየቦታው የተከመሩት እኒህ አምባሰል ተራራዎችን እየወጡ፣ ዳገት ቁልቁለቱን እየወረዱ፣ ከብዙ ድካም በኋላ ለሰማይ የቀረበ ከምድር ከፍ ያለ ረጅም ተራራ የመስቀል ቅርጽ ይዞ ይገኛል። ብዙ ምስጢር የያዘ የበረከት ቦታ

የቅዱሳን ስፍራ እግዚአብሔር በግልጽ የሚገለጽበት ደብረ መቅደሱ ለእግዚአብሔር አብ የተባለ ግሸን ደብረ ከርቤ። የግሸን ተራራ በእግዚአብሔር ተፈጥሮ የመስቀል ቅርጽ አለው።

የተራራውን ዙሪያ ለመውጣትና ለመውረድ ፍጹም የማይታሰብ እንደ ምሶሶ ቀጥ ብለው በሚታዩ ገደላ ገደል የመሬት ገጽታዎች የተከበበ ነው። ወደ ተራራው ለመውጣትና ወደዚህ ወደ ተቀደሰ ተራራ ለመግባት አንዲት ብቸኛ መንገድና አንድ ብቻ ሰው የምታሳልፍ ጠባብ በር አለው። ወደ ግሸን ተራራ ለመግባትም ሆነ ለመውጣት ከዚች ጠባብ በር ውጭ አይታሰብም።

በተለያዩ ዘመናት በተለያየ መጠሪያ ስም ትጠራ ነበር። የግሸን አምባ በ666 ዓመተ ምሕረት ደሴ የሚገኘው ኀይቅ ደብረ እስጢፋኖስ ገዳም ሲመሰረት የሐይቅ እስጢፋኖስ የገዳሙ መጠሪያ ኀይቅ ደብረ ነጎድጓድ ተብሎ ይጠራ ስለነበር በሃይቅ ግዛት ውስጥ የነበረችው የግሸን ተራራም ደብረ ነጎድጓድ ተብላ ትጠራ ነበር።

የግሸን አምባ ደብረ ነጎድጓድ እየተባለች እስከ 11ኛው መቶ ክፍለ ዘመን ድረስ ተጠርታለች። በ11ኛው መቶ ክፍለ ዘመን በኢትዮጵያ ንጉሥ የነበረው ጻድቁ ሐናጼ መቅደስ ቅዱስ ላሊበላ ከአንዲት ቋጥኝ ፈልፍሎ ያሰራው ቤተ መቅደስ በእግዚአብሔር አብ ስም ይጠራ ስለነበር ግሸንም ደብረ እግዚአብሔር ተብላ ትጠራ ነበር።

ደብረ እግዚአብሔር የተባለች የግሸን ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ወደዚህ ስፍራ ከመምጣቱ አስቀድሞ የግሸን አምባ በኢትዮጵያ ታሪክ ውስጥ የመካከለኛው ዘመን የኢትዮጵያ ነገሥታት ያቋቋሟት የመንግሥታቸው ተቋም ሆና ታገለግል ነበር። የነገሥታቱን የሥልጣን ዘመንና ርክክብ በተቻለ መጠን ሰላማዊ ለማድረግ ሲባል

በሞትም ይሁን በኃይል ሥራ ከስልጣን የተወገዱ የንጉሥ ልጆች፣ ወንድሞች፣ የቅርብ ዘመዶች፣ ንግሥና ይገባኛል ባዮች በግሸን አምባ በግዞት ይቀመጡ ነበር። የግሸን አምባ የክርስቶስ ቅዱስ መስቀል መጥቶ ባርኮስኪ ቀድሳት እንደ ቤተ መንግሥት ወህኒ ቤትነት በተቋምነት አገልግላለች።

እናም በዚህ ጊዜ የግሸን ተራራ ደብረ ነገስት ተብላ ትጠራ ነበር። ነገስታቱ ይማጸኑባታል፣ የክብርና የማዕረግ እቃዎች ይቀመጡባታል፣ የነገስታቱና የመሳፍንቱ ልጆች የቤተ መንግሥት አስተዳደር ይማሩባታል በግሸን ደብረ ነገስት

በንጉሱ በአጼ ዘረ ያዕቆብ ዘመነ መንግስት ግማደ መስቀሉ ወደ ግሸን አምባ መጥቷልና ደብረ ነገስት እየተባለ የተጠራው ይህ ስፍራ ደብረ ከርቤ ተብሎ ተጠራ። የመስቀል ቅርጽ ያለው ይህንን የግሸንን ተራራ ንጉሱ አጼ ዘረ ያዕቆብ ተመለከቱ። መስቀለኛ ተራራ ብሎ የነገራቸው ስፍራ ይሄ መሆኑን አወቁ።

ተራራውን ከነሰራዊታቸው መስቀሉን ተሸክመው ሰባት ጊዜ ዞሩት። አዳልሜዳ በሚባለው በኩል ገደሉን እየተንጠላጠሉ ከነ መስቀላቸው በመውጣት ከተራራው አናት ላይ ደረሱ።

በግሸን አምባ ላይ በአጼ ካሌብ ዘመን የተሰሩ ቤተ ክርስቲያንና ፈቃደ ክርስቶስ የተባለ ባህታዊ ከሀገረ ናግራን ያመጣቸው ሁለት ጽላቶች ነበሩበት። አጼ ዘርዓ ያዕቆብ ትልቅ ጉድጓድ በግሸን ላይ ያስቆፈሩ፣ ያንን ጉድጓድ በአማረ ግንብ አስገነቡት።

የመስቀሉን ሳጥን በብረት ሳጥን ውስጥ ከተቱት። በአራት አቅጣጫ ወጥረው በጉድጓድ ውስጥ በአየር ላይ አስቀመጡት። ከጉድጓዱ ላይ የእግዚአብሔር አብን ቤተ ክርስቲያን ያማረና የተወደደ አድርገው ሰሩት። ንጉሡ አጼ ዘራ ያዕቆብ የእግዚአብሔር አብን ቤተ ክርስቲያን ሲያሠሩ፣ ንግሥቲቷ እማሆይሌኒ

አጼ ይኩኑ አምላክ ያሰሩትን ያረጀውን የእመቤታችንን ቤተ መቅደስ አደሱ። መስከረም 21 ቀን በ1449 ዓመተ ምህረት ቅዳሴ ቤቱ ከበረ።

ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድስ ድንግል ማርያም ጋር እልፍ አላፋት ቅዱሳን አብረውት ሆነው በግሸን አምባ ላይ ተገለጸ። ምድሪቱን ቀደሳት የበረከት አገር፣ የቅዱሳን መናኸሪያ እንድትሆን ባረካት። ለዚች ለተቀደሰች ቦታ የዘላለም ቃል ኪዳን ሰጣት። ቪዲዮን እንደ ተመለከታችሁት ነው። ኦርቶዶክስ ያነባለማታዎች እንግዲህ

የባሮክ ሚስት እንግዲህ በሳት እየተንገላታች ትገኛለች። አራስ ነች ገና በሰዓት ግን እየተንገላታች ይገኛል። ከሷ ውጪ እስር ቤት ማንም መጠየቅ አይችልም። ወንድሜ የባሮክ ማለት ነው። ጊሸን ማርያም ደሞ ልንሄድ የፕሌን ትኬት ብዙ ትኬት ተቆርጦ ነበር። ነገር ግን ማምላክ ወላዲተ አምላክ አልፈቀደችም። ቀጣይ ዓመት እንሄዳለን ብዬ አስባለሁ። አብረናት የረገጥናት የጊሸን ማርያም ያንዳገት ያንቁልቁለት የወረድነው የጊሸን ማርያም ቤቷ ለና አዲስ ንሄድ ነው እና

ማምላክ ወላሊት አምላክ ያንተንም ቤት ታድሰው በህይወት በኑሮላ ተቀደምል ሰንሰለትን በዛሬው ቀን ትበጥስልህ ለማለት ፈልጋለሁ ሁላችሁም ኦርቶዶክሲያን በጸሎታችሁ አስቡት ለማለት ፈልጋለሁ ለኛ ለኦርቶዶክሲያን አርብ ነው የጨለመበት ቀን ነው ነገር ግን መንጋቱ አይቀርም ነገር ግን እሁድ መምጣቱ አይቀርም የተዋህዶ ልጆች በሰሜን በደቡብ በምስራቅ በምዕራብ ላይ ኦርቶዶክሲያን በሳት ሰላም አተው እየተሰቃዩ ይገኛሉ እግዚአብሔር አምላክ ደጉን ጊዜ እያምጣልን ለማለት ፈልጋለሁ።

በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደርሳችሁ አብዛኞቻችሁ ስለ ግሸን ማርያም እንግዲህ አታቆ ነበር ታሪኩንም ለማስመልከት ሞክረናል ማለት ነው። ለመምህራችን ቃሎትን ያሰማልን። በቀጣይ ወቅታዊ አዳዲስ መረጃዎች እስክንገናኝ ድረስ ሰብስክራይብ እያደረጋችሁ የዱም ሰኒ ጫናችሁ። እስቲ 50 ሺህ ሰብስክራይብ አስገቡት። ቤተሰቦች የላይክ ምልክቷ፣ እንደዚሁም ኮመንት ሴክሽን ላይ ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። መልካም በዓል